ጥልን ውድ የአፍሪከኛ ሾው ቤተሰቦቻችን እንዴናችሁ? ሁላችሁም በያላችሁበት ሰላም እንድትሆኑ እየተመኘ የአፍሪከኛ ሾው ፕሮግራማችንን አዘጋጅቼ የማቀርብላችሁ ሚሪያም ኬንዶስ ነኝ። አፍሪከኛ ሾው ፕሮግራማችን ጀምሯል። እንግዲህ የዛሬ ፕሮግራማችን የምንከታተለው እዚሁ ከኢትዮጵያ ብሮድካስት ኮርፖሬሽን ግቢ ውስጥ ነው። ከዛሬ እንግዶቻችን ጋር ቆይታ እያደረግን ሙዚቃ እየተገባበዝን አብረን እንቆያለን። የዕለቱን ፕሮግራም የምንጀምረው ደግሞ ዲበኩሉ አይፍቅር ሲል ባቀነቀነው ተወዳጅ የአማርኛ ሙዚቃ ይሆናል። እንግዶቻችን እንቀበላቸው። አብራችን ቆዩ እሽ፣ ተመልካቾቻችን፣ አሁን ደግሞ ከዛሬ እንግዶቻችን ጋር ቆይታ እያደረግን እንግዲህ ሙዚቃ እየተጋበዝን አብረን አሁን ከአጠገቤ የተለያዩ የሚዲያዎች ኢንፍሉዌንሰር እና ጋዜጠኛ ነው እንግዲህ፣ በዩቱብ ላይ በሀገር አሜሪካ ታዋቂ ነው ሰው እዚህ ሀገራችን ተገኝቷል። እኛ ደግሞ በኢቢሲ ስቱዲዮ ጋብዘናል። ሙዚየሙንም ጊቢውንም እያስጎበኘ ናቸው። አብረን ቆይታ እያደረግን እንገኛለን። እንግዳችን እስኪ እንተዋወቀው ሰላም ሰላም። እንኳን ወደ ኢትዮጵያ ና ወደ ኢትዮጵያ ብሮድካስት በሰላም መጣ። አመሰግናል። ከኔ ጋር ተዋውቀናል። ያው ፕሮግራሞች ግንም ተመልክቻለሁ ተመችተውኛል። እስቲ ለተመልካቾቻችን ደግሞ ራስን አስታውቃለህ። ሰላም ኢትዮጵያ፣ ስሜ ፍሊፕ ስካት ይባላል። ከአፍሪካን ዲያስፖራ ኒውስ ቻናል ነው የመጣሁት። ለመጀመሪያ ጊዜ በእርግጥ ወደ አፍሪካ የመጣሁት በ2018 ነበር። እናም ወደ አፍሪካ እንድመለከት አይኔን የከፈተ ጉዞ ነበረ። ከዛ በኋላ አሜሪካ ተመለስን እንደ የቻናላችንን መጠሪያ ወዲያ ወደ አፍሪካን ዲያስፖራ ቻናል በሚል ቀየር ነው። አንዳንድ ሰዎች በወቅቱ አልተቀበሉንም ነበር፣ ነገር ግን የተሻለ ነገርና ራዕይ ይዘን ስለሆነ ወደፊት ገፍተንበታል። ከ2018 እስከ 2025 ኢትዮጵያ ላይ ከፍተኛ የሆነ ለውጥ አይቻለሁ። በዚህም ደስተኛ ነኝ። ውቦናለች። በጣም አምሮባታል። አዲስ አበባ የአፍሪካ ዋና መዲና እንደመሆኗ እዚህ መገኘት የሚፈጥረው ስሜት ምንድን ነው? ለውጡንና መንሰራራቱን መመልከት መልካም ስሜት አለው። እና ጠቅላይ ሚኒስትር አብይ አህመድ ሀገሩን ወደፊት ለማስኬድ ስለሚያደርገው እንቅስቃሴ እና ላለው ታላቅ ራዕይ ሳላደንቅ አላልፍም። አየሽ፣ አንዳንድ ሀገሮች ወደፊት ከመሄድ ይልቅ አንድ ቦታ ላይ ተቀርቅረው ቀርተዋል። ያው እንደ መሪው ራዕይና ዓላማ ይወሰናል። ከአሜሪካ 28 ሰዎችን ይዘን የመጣ ነው እና ሁሉም ጥሩ ስሜት ፈጥሮባቸዋል። አዲስ አበባ ንጽህ ሆናለች፣ ቆሻሻ መንገድ ላይ የለም። እና እንዴት ነው አፍሪካ ገንቢዎቿን ትጠብቃለች የሚባለው አባባል እንዴት ታየዋለ? እዚህ መጥተህ የመኖር የመገንባት ል ማለት ነው። ነገሩ እኛ እንደ ዲያስፖራ ልናደርግ የምንችለው እዚህ መጥቶ መኖር አሊያም መተባበር ነው። ምክንያቱም ገንቢዎቹ እዚሁ ነው ያቸው። እኛ አሜሪካ ላይ ግንባታ አለብን፣ ያው ያንን ምድር እኛ ገንብተናል። እናንተ እንደ ወንድሞቻችን ናችሁ እና መተባበር ባለብን ነገር ሁሉ እንተባበራለን። የምንችለውንም ለማድረግ የሚያስፈልገው ጥሪ ብቻ ነው። የጋዜጠኝነት መንገድህ እንዴት እንደጀመረ ንገረን እስቲ።

እንደምታይ ሆኗል ለራያችን መሳካት ደግሞ ፈጣሪ ማመስገን ወዳለሁ። በፊሊፕ ስካት ሾው ላይ ምን አይነት ነጥቦችን ነው የምትዳስሱት? የፊሊፕ ስካት ሾው የመዝናኛ ቻናል ነው። ዋናው ደግሞ የአፍሪካ ዲያስፖራ ቻናል ነው። በእርግጥ በሱ ቻናል ላይ ዜና፣ ፖለቲካ፣ ሙዚቃ፣ ፊልም፣ ወቅታዊ መረጃዎችን በአጠቃላይ ሁሉንም ነገር አጠቃለን ይዘናል። ቡድኖች ክንስ እንዴት ነው የምታዋቅረው ጥሩ ጥያቄ ነው እንግዲህ ጆሮዬ እንደ ሙዚቀኛ ጆሮ ነው ማለት እችላለሁ በግራ ጆሮዬ አንድ ሰው ሲናገር የሆነ የምሰማው የማዳምጠው ድምፅ አለ እና እሱ ድምፅ ከተሰማኝ ያን ድምፅ ፍለጋ እቀጥላለሁ የእኔን ድምፅ ስትሰማውስ እንዴት ነው ድምጸቱ አለ አዎን አለሽ ማንነቱም አለሽ ሌላው ደግሞ ቀጣይነቱ መነሳሳቱ አለ ወይ አለ ወይንስ፣ ስትፈልጊ ብቻ ነው የምትሰሪው የሚለውን ጥያቄ መመለስ ይኖርብናል። ሁሉንም የሚለያየው ይሄ ነው። ቡድኖቹ ከተለያዩ የዓለም ክፍል የተወጣጡ ናቸው። አሁን ከአሜሪካ፣ ከካናዳ፣ ኬንያ፣ ኢትዮጵያ እናም ከተለያዩ ቦታዎች ነው እና የሚበልጥ ለማደግ ነው ፍላጎትና ዓላማችን። ጥሩ እንደሆነ አምናለሁ። አንድ እንድንሆን ይረዳናል። አሁን ያው እነሱ እንደሚሉት አንድ መሆን አይችሉም ነው የሚሉት፣ አይስማሙም ነው የሚሉን። በእርግጥ እውነታው ይህ አይደለም፣ ምክንያቱም እኛ ሁላችንም የተለያየ ባህልና አመለካከት አለን። አሜሪካን ብቲ ደቡብ አፍሪካን ብቲ፣ ሁሉም ልዩነቱን ወደ ጎን ይዞ በአንድነት በጋራ ብንሰራ መልካም ነው ባይነኝ። እኔ እዚህ ባለው ቆይታ የኢትዮጵያን ባህል ከጥቁር አሜሪካ ባህል ጋር የሚያመሳስለው ምን አየህ? እኔ ከደቡብ አሜሪካ ክፍል ነኝ። ሰው ተቀባይነታችን፣ የራሳችን ባህል፣ ምግባችን፣ ጭፈራችን፣ ኢትዮጵያም እንደዛው ነው። እናም ብዙ የሚያመሳስሉን ነገሮች አሉ። የሚለያዩ ነገሮችንም አስተውላለሁ። እናም አዲስ እንግዳ ሀገር የመጣን አልመሰለኝም። የአጎት የአክስት ልጆች ጋር የሄድን አይነት ስሜት ነው የተሰማ። የቤተሰባዊነት ስሜት አለው። በዚህ ሙያ ውስጥ ፈታኝ ናቸው የምትላቸው ነገሮች አሉ። በግል ጉዳይ ራሱ ጥሩ ስሜት ባይሰማሽ ለሕዝብ ስታቀርቢ ያን ተቋቁመሽ መሆን አለበት። እሱን ተምር ያለው፣ አባትነት፣ ባልነት፣ ስራ ፈጣሪነት ሁሉንም ሚዛናዊ ማድረግ ይጠበቅብሻል። እንዴት ነው ሙዚቃ ታዳምጣለ? አዎ በሚገባ። መወደው የምለው ሙዚቀኛ የለም ግን ስሰማው ደስ የሚለኝን ደስ እያለኝ አዳምጠዋለሁ። መልእክት ካለክ፣ ተዋደዱ፣ እርስ በርስ ሰላም ሁኑ፣ አንድ ላይ ስሩ። ከወደዳችሁ የእኛንም ቻናል አፍሪካ ዲያስፖራ ዩቲዩብ ላይ ተመልከቱ። ማማ አፍሪካንም ባለችበት ነገር ሁሉ አበረታቷት፣ እንደምትወዷትም ተስፋ አድርጋለሁ። በመልካምነቷ፣ በስራዋ፣ በቁንጅናዋ፣ በሁሉም ነገር አበረታቷት። በቅርብ ጊዜ ደግሞ የተሻለ ነገር እንደምታሳየን ተስፋ አድርጋለሁ።

ሰላም እንደት ነሽ? ሰላም ጤና ይስጥልኝ። ወንጌል ዘላለም እባላለሁ። እንኳን ደህና መጣሽ ወደ ኢቢሲ። እንኳን ደህና ቆያችሁኝ። ዩቲዩብ ላይ ያቅሻለሁ፣ ቪዲዮችን አይቻለሁ። ና እስቲ እንዴት ጀመርሽ? የጀመርኩት በጣም ፓሽነት ነበርኩኝ፣ ስለ አፍሪካ፣ ስለ ጥቁር ህዝቦች ሞር ሳውቅ፣ በደንብ በተረዳው ቁጥር ምን እንደሚፈጠር ሞር ፐርፐዝ ይዛ ላይ እንደሆነ ፊል አረኩኝ እና የጀመርኩት አክቹዋሊ እንደዚሁ ነው ግን እግሩ አደገ። ከዛም ቅድም አይ

አይ በጣም ደስ ይላል። ስለ ቤተሰብ ስናወራ እንዴት ነው፣ የዚህ ቴሌቪዥን ትውስ የለሽም? አለኝ አለኝ እስፔሻሊ ማስታውሰው አባባ ተስፋዬን በምናይ ጊዜ ልጆች ተነሱ፣ ቁጭ በሉ እንከተል ነበር የምንባለውን ፣ ምክንያቱም የሚያዩን ይመስለን ነበር እና እና ኦፍኮርስ ሜሞሪ አለኝ፣ ቼሪ የልጆች ፕሮግራም በአጠቃላይ። እና ሌላ ደግሞ ትዝ የሚለኝ ማታ ማታ ቅዳሜ አይ ቢሊቭ ፊልም ነበር። ህብረት ትሪት አለ፣ ታላቅ ፊልም አለ። ህብረት ትሪት ለሙዚቃ ነበር አይደለ? አስታውሳታለሁ በጣም። እና የታላቅ ፊልም ደግሞ ሜሞሪ ምንድን ነው ሁሌ ፈቀድልኝ ማየት፣ በጣም በሳጭ በጣም መበሳጭ ነበር፣ እንደን ተደብቄ ማ ነበር እና በጣም ጥሩ ሜሞሪ አለኝ ከኢቲቪ ጋር የዛኔ አሁን ኢቢሲ አደለ። ኢቢሲ ደግሞ ሚዚየሙን አሳያችኝ ቴንክ ዩ። በጣም ብዙ ሂስትሪ የያዘ ሚዚየም ነው። ካሜሮቹን አየው ሬዲዮቹን ይጠቀሙባቸው የነበረው ዊ ካም ሶ ፋር ላይክ በጣም የሚገርም ታሪክ ነው እና ዘጠና ዓመት አደለ ከተመሰረተ ኢንክሬዲብል ለሬዲዮ ዘጠና ዓመት እና ያሳይሻል ኢትዮጵያ እንዴት በጣም ቀድመን እየተገኘን እንደነበረ እንዴት ለሁሉ ነገር ነበር ያሳያል። እና ኦነስትሊ በጣም የተሰነው እና ለማሳየት ራሱ ኮሊጎቼን እዚህ መቼ አሜሪካዊዎቹ የመጡት በጣም ላይክ ያዩ ኢንትሬስት ሲሆኑ ነበር። ኢትዮጵያ ስ ያኮራሻል፣ ደስ ይላል። በጣም ያኮራል። በጣም እና በጣም ደስ ብሎኛል ስላየሁት። ስቶሪያችሁንም አየሁት ላይ በጣም ነው የሚያምረው። በጣም ትልቅ ነው እና ያ ደስ ደስ ። እንዴት ነው ይሄ ሙያ እንዴት አገኘሹ? ሰው ምንድ ነው ቻሌንጅ ነገር የሚያጋጥምሽ በሚዲያው ስራ? ዋው እንደ ማንኛውም ነገር ቻሌንጅ አለው አደለ? ሚዲያ እስፔሻሊ ሶሻል ሚዲያ ላይ ስትሆኚ ምንድነው በአብዛኛው ያለመደው ነገር ላይ፣ ኖርማሊ በህይወት ስትኖሪ የተወሰኑ ሰዎች ነው የምትተዋወቂ ኢን ዮር ላይፍ ታይም አደለ? ሶሻል ሚዲያ ላይ ስትሆኚ ግን በጣም ብዙ ሰው ያገኝሻል ወይም ደግሞ ሜሴጅ ያደረግልሻል ወይም ኢሜል ያደረግልሻል። ሰው ያ ኮኔክሽን ስላለመድ ነው አንዳንዴ። ማጆሪቲ ማለት በአብዛኛው ጥሩ ነገር ነው የምትሰሚው፣ ትንሽ ኔጌቲቭ ወይም ደግሞ ትንሽ አንዳንድ ነገር ሰዎች ኖርማሊ በፊትለፊትሽ ላይሉሽ የሚችሉትን ነገር በጀርባ ሲሉሽ ያጠነክርሻል። አይ ፊል ላይክ ከዛሬ አምስት ዓመትና አሁን በጣም ጠንካራ ነኝ። ሳ ላይክ ቻሌንጁ ራሱ የተሻለ ሰው እንድትሆኚ ነው የሚያደርግሽ። የኢትዮጵያ ብቻ አይደለም ይሄ፣ አፍሪካን በአብዛኛው አፍሪካን ሀገር ላይ ያለ ቻሌንጅ ነው። ብዙ አይፈቀድልሽም ካሜራሽን ይዘሽ እየዞ ብዙዎች ኤክስፔሪንስ ሽን ፖስት ማድረግ ምናምን ያንገር ጀነሬሽን ደግሞ በጣም ይፈልጋሉ ኮንቴንት ክሬሽን ላይ መግባት ከዚ ብርም አለበት እነሱም ኢንፍሉዌንስ ማድረግ የሚፈልጉትን ጥሩ ጥሩ ሜሴጅ ካላቸው ሜሴጃቸውን የሚያስተላልፉበት ነው። በተለይ ደግሞ ውበትን ለማሳየት ፈልገሽ አንድ ሀገር ውስጥ ስትከለከ አይ ካሜራሽን አታንሺ ምናምን የደዘ ቻለንጅ አይደለም። ምክንያቱም መጥፎ ሀሳብ ኖሮሽ አይደለም ያንን ካሜራ ያሹ እና አቃለው እሱ በጣም ቻለንጅ እንደሆነ ለብዙ ሰዎች በአብዛኛው ስቱዲዮ ውስጥ ብዙ ሱ ቻሌንጅ እንትን አይለኝም ግን አይ ኖ ያንገር ጀነሬሽን እሱን ፌስ እያደረጉ እንደሆነ ሆፍሊ ቀስ እያለ እንትን ቢስተካከልላቸው ለእነሱም የሚያድጉበት ነገር ነው እኔ ጥሩ ነው ብዬ ነው ማስበው ኦፍኮርስ ባለው አባይድ እያደረግ ዝም ብለሽ አደለም ግን እንደዛ ቢሆን እላለሁ እንዴት ተገናኛችሁ? መጀመሪያ ጥቃችሁ እንዴት ነበር? ጥሩ ጥያቄ ሶ የራሴን ቻናል ነበር የጀመርኩት እና አገኘኝ ቪዲዮቼ የመጡለት ኮንታክት አደረገኝ እና ኢንተርቪው አደረገኝ ከዛ ኦን ስፖት ቀጠረኝ ከዛ ያው አምስት አመት ሌተር ስትል አብረን እየሰራን ነው ከፊሊፕ ጋር። እነስ ይላሉ ማለት የምትፈልጊው መሰላለፊ የምትፈልጊው መልዕክት ካለ ለተመልካቾቻችን የምመክረው ነገር ቢኖር ኮንተንት ክሪኤሽን ውስጥ መግባት የምትፈልጉ ከሆነ ወይም ደግሞ ኢቨን ከሀገር ውስጥ ወጥታችሁ የምትሰሩም ከሆነ ወይም ከሰዎች ሲመጡ ኢንተራክሽን ከፎሬነሮች ጋር ከውጭ ዜጋዎች ጋር የምትገናኙ ከሆነ ሁሌ ማወቅ አለብን ሪፕሬዘንቴሽንን እኛ እኛንን ኢትዮጵያን ሪፕሬዘንት እናደርጋለን። ህዝባችንን፣ ሶሳይቲያችንን እና ሶሻል ሚዲያ አሁን ለመጥፎ ነገር እንዳንጠቀመው ነው ምክሬ። ፖዘቲቭ እንዳለው ሁላ፣ ኮኔክት እያደረገን እንዳለው ሁላ፣ ብዙ ኦፖርቹኒቲ እንዳለው ሁላ ዊ ሀቭ ቱ ኦልሶ ቢ ሪሊ ኮሺየስ እንዴት እንደምንጠቀመው ምክንያቱም እኛ ኢንዲቪድዋሊ ሀገራችንን፣ ቤተሰባችንን፣ ሶሳይቲያችንን ሪፕሬዘንት የምናደርግ ሰዎች ነን እና ዊ ሀቭ ቱ ቢ አውየር ኦፍ ዳት ግን እንደዛ ካልኩኝ በኋላ ደግሞ ዱ ዩር ቤስት፣ ውጡና መጀመር የፈለጋችሁት ነገር ካለ ኢትስ ፋይን፣ ባለሽ ካሜራ ጀምሩ። ላይክ ደዝን ሀፍ ቱ ቢ ዩነ ፋንሲ ወይም ሌተስቱ ካሜራ መሆን የለበትም። ባላችሁ ነገር ግቡበት። ኢንተርቴንመንቱ ላይም ከሆነ መጀመሩ፣ ጀስት ስታርት። ከዛ በኋላ ላይ አምላክ ይረዳችኋል መንገዳችሁ ላይ ብዬ አስባለሁ። እ ሮፍናን ሮፍናን እንወደዋለሁኝ። የሮፍናን ሸግዬን ብንጋብዝስ? ሁለታችን ከሮፍናን ሸግዬ የሙዚቃ ቪዲዮ ተመልክተን ተመልሰናል። አሁን ደግሞ ከቀጣይ እንግዳዬ ጋር ቆይታ እናደርጋለን። እሷም እንግዲህ በዚህ በሚዲያ ዙሪያ ተጽዕኖ ፈጣሪና ጋዜጠኛ ነች። እንዲሁም ደግሞ ከሳት አፍሪካን የመጣች እስቲ እንታወቃት። ሰላም ውብ ሰዎች፣ ስሜ ታቢ አልሱፍ እባላለሁ። የቲቪና የሬዲዮ ፕሮዲሰር ነኝ። የመጣሁት ከደቡብ አፍሪካ ነው። ከመጣሽ ምን ያህል ጊዜ ሆነሽ? ዘጠኝ ቀን ይሆነኛል። ደስ የሚል ጊዜ እያሳለፍን ነው በጣም ወድጀዋለሁ። በሄድንበት ቡና ጠጡ እያሉ ይጋብዙናል፣ እና እነኚህ ሰዎች ቅኖች ናቸው ያስብላል። ኮፊ ካንትሪ ያ የቡና ሀገር አይደል? ብዙ ቡና ሳትጠጡ ብትሄዱ ልክ አይመጣም። ታውቂያለሽ፣ እኛም ሀገር ሀገራችን ላይ ብቻ የሚገኙ ነገሮች አሉ። ነገር ግን እዚህ ግን ሁሉም ሰው ቡና ይጋብዛል። እናም ቅንነትን የሚያሳይ ውብና በየቦታው የማይታይ ነገር ነው። እንኳን ወደ ሀገረ ቡና ወደ ቡናዋ ምድር በሰላም መጣችሁ ብለናል። እንግዲህ የመጀመሪያች ነው ስትመጪ? አዎ፣ የመጀመሪያ ነው ግን የመጨረሻ አይሆንም። የመጨረሻሽ አይሆንም እንድትመጪ እናደርጋለን። ደስተኛ ሁኜ ነው ያሳለፍኩት። አብረች የመጣሁትና ፊሊፕ ስኮት፣ ኬላን ኮማን፣ ወንጌል ይበልጥ እንዳጣጥሙ አድርገውኛል። ቀናቱ ሳይታሰብ እየሮጡ ነው። መሄጃችንም ፈጠነብን። ተመልሰን እንመጣለን። ይህን ያህል ደስተኛ ሆነናል። ደቡብ አፍሪካና ኢትዮጵያን የሚያመሳስላቸው ነገርስ ምንድን ነው? ዋንጌ ያመሳሰላቸዋል የሚለው ሁለቱም ለባህል ምግብ ያላቸው ፍቅር ነው። ወንጌል ራሱ እያለችኝ ነበር እንጀራ ቁርስ፣ ምሳና ራስ መብላት እችላለሁ ስትለኝ ገርሞኝ እኔም ፓፕ እንደዛ ነው የሚወደው እያልኳት ነበር። የሆነ ልዕልት ናት የሚል ጭምጭምታ ሰምቼ ነበር። እስቲ ስለ ስዋጫችንው። የልዕልት ልጅ ነኝ። እናቴ ከነገስታት ቤተሰብ የወጣች ናት። የእሷ አያት ንጉስ ነበር ያገባችው፣ ስለዚህ ንግስት ነበረች እና ወደ ሌላ አካባቢ ተዘዋውሮ ነበር። እናም አክስቷም የነገስታት ቤተሰብ አግብታ ነበር እና አክስቷ ስትሞት፣ ያው ከመሞቷ በፊት ከንጉሱ ልጆች ወልዳ ነበር።

ኢ፣ እና ወልዳ ከሞተች አንዲት ሴት እህቷ ደግሞ ያንን ሰው በማግባት የእህቷን ልጆች በመንከባከብ ታሳድጋለች። ስለዚህ የእን ያት የእህቷ ትዳር ውስጥ ገብታ ልጆቿን አሳደገች፣ እናም ንግስት ሆና ቆየች። ነገሩ እንደዛ ነው። ንግሥት ነሽ ሲሏት እራሱ ነኝ እንዴት እላለች። ትዝም አይላትም መሰለኝ ከፊሊፕ ስኮት ጋር

ንእናም ለእኛ ፊልም ስራ ስንሰራ ሳታስከፍለን እየሰራ ነው እና በደስታ የፈለግሽን አድረግልሻ አለ አልኳትና ይዛቸው መጣች። አቶ ኬለን የፊሊፕ ስኮት ሾው የቻናሉና የአቶ ፊሊፕ ማናጀርንና አቶ ፊሊፕ ስኮትን ተዋወቅኳቸው። ቤቴ ለፖድካስቴ እየቀረጽኩ ነበር እና ንቅረጽ አሉ። ቀረጽን ተግባባን አብረነስ ስራ አሉኝ ተስማማውና አንድ አመት ሊሆነን ነው። ከእነሱ ጋር ብዙ እየ ተማርኩ ይገኛለሁ። ከተለያዩ የአፍሪካ ሀገራት ሰዎችን እየ ቀጠሩ የስራ እድል እየ ፈጠሩ ይገኛሉ። እናም ደስ ይላል። ታውቂያለሽ እኔም ወንድሜ ደቡብ አፍሪካ ነው የሚኖረው። መጥቼ ባየ አንድ ቀን ደስ ይለኛልኔ ነ የምጋብዝሽ። በቃ ወንድሜ ፕሪቶሪያ ወይንም ጆሃንስበርግ ነው ያለው መሰለኝ። ብዙ ጊዜያቶች በፕሪቶሪያ ነው ማሳልፈው ምክንያቱም እንደ ቤቴ ነው። ጆሃንስበርግ ለስራ ነው የሚሄደው። በዙሉ ቋንቋ ሰላምታ ሲሰጥ፣ እንዴት ነው ከመለታችን በፊት ሙዚቃ እንጋብዝ ምን ይመስልሻል? ደስ ይለኛልበሁለት ሙዚቃዎች መሀል ንኩኝ ተቀልጅ የሊራን ፊል ጉድ እንጋብዛለሁ። ኢትዮጵያም ጥሩ ስሜት እንዲሰማኝ አድርጋለች። ህዝቧን፣ ምግቧን፣ ሁሉ ነገሯን ወድጃለሁ።

እሺ ተመልካቾቻችን፣ እንግዲህ እንግዳችን የጋበዘችንን ፊል ጉድ የተሰኘ የሙዚቃ ቪዲዮ ጋብዘናችሁ ተመልሰናል። አሁን ደግሞ ከቀጣይ እንግዳይ ጋር ቆይታ እናደርጋለን። ማ እንደሆነ ደግሞ እንተዋወቃም። ሄሎ ሰላም፣ እግዚአብሔር እንኳን ወደ አፍሪካኛና ወደ ኢትዮጵያ በሰላም መጣ። ስሜ ኬለን ኮልመን ይባላል። አንዱ ስራዬ ፐብሊክ ሪሌሽን ኮንሰልቲንግ ፈርም ነው። እዚህ ስለተገኘን በጣም ደስተኛ ነን። የመጣ ነው ከአፍሪካ ዲያስፖራ ቡድኖች ጋር ነው። ከአሜሪካ፣ ደቡብ አፍሪካ፣ ኬንያ፣ ኢትዮጵያ ማማ አፍሪካ ከካሪቢያንም እንቀላቀላለን ብለናል። ካልሲክ የጀማይካ ባንዲራ ቀለማትን ይዛል። ውሰጅበት እያለኝ ነው። በጣም ያምራል። እና እዚህ ከመጣ ምን ያህል ጊዜ ሆነ? የመጀመሪያ ጊዜ ስንመጣ 2018 ላይ አብዛኛው ቀናቶች ያሳለፍናቸው መቀሌ ነበር። ያው እኔ የህዝብ ግንኙነትና ማኔጂንግና የማማከር ስራ እየሰራው ነው። አሁን የፊሊፕ ስኮትን ሾው እያየሁ ነበር። እንዲሁም ያንተን ፖድካስት ተመልክቻለሁ። ሀሳቦቻችሁን ወድጃቸዋለሁ። አሁን አንቺም እንግዳችን ስለነበርሽ ማማ አፍሪካ ብለው ከገቡ ያይሻል። እስካሁን ያላችሁ ቆይታ እንዴት ነው? እነሱም የአፍሪካን ዲያስፖራና የፊልድ ተመልካቾች ናቸው። እናም የመንግስት አካላትና ቱሪዝም ቢቀበሉን ጥሪ ቢያደርጉ መልካም ነው። የመጀመሪያ ጊዜ ስንመጣ ፊልን አናግረውት ነበር። ነገር ግን እኛን ለቱሪዝም ብቻ ሳይሆን ገንዘባችንን ኢንቨስት ለማድረግ ነው ፍላጎታችን። ምክንያቱም አሜሪካ ውስጥ በርካታ ሰዎች በጡረታ ገንዘባቸው ብዙ መቋቋም አይችሉም። ዶላር ወደ አፍሪካ ሲመጣ እጥፉን ይሆናል። እዚህ ኢንቨስት ማድረግ ለሚፈልጉ ሰዎች እንደዚህ አይነት ነገሮችን የሚያበረታቱ ይመስለኛል። ከሆነም ጥሩ ነው ግን እዚህ መቋቋም የሚያስችል ህጋዊ ሁኔታ ቢፈጠር ጥሩ። እኔ እድለኛ ነኝ ማለት እችላለሁ፣ ምክንያቱም አረንጓዴና ሰማያዊ ፓስፖርቶች አሉኝ፣ የሴራ ሊዮንና የዩኤስ። እናም ህጋዊ ሆንን የምንቀመጥበትና ኢንቨስት የምናደርግበት ትክክለኛ ሁኔታ ያስፈልጋል። እና ቀደምት አያቶች ክ ከሴራ ሊዮን እንደሆኑ እንዴት አረጋግ ሊደረግ የሚችለውን የዲኤንኤ ፍተሻ በሙሉ አድርጌ ያለሁ። የጂና ፔጅ ላይም አፍሪካን ያላቸውን ብትመለከች አስደናቂ ነው። ስለዚህ የኔን ካረጋገጥኩ በኋላ የሴራሊዮን ፕሬዚዳንት ለሌና ለልጆቼ ፓስፖርት ሰጠን። ባለቤቴ ከካሜሩን ስለሆነች ፓስፖርቱ አላስፈለጋትም። ን እ ያው ኢትዮጵያም የራሳችው የሆነ የተለያዩ ቃላቶችና አነጋገሮች እንዳላችሁ እርግጠኛ ነኝ። እኔ ከኦክላንድ ካሊፎርኒያ ነኝ እና እኛም የራሳችን አነጋገር አለ። ያው ልምምድ ነው ግን ለ20 ዓመታት ተጓጉዣለሁ እና የምትሄጅባቸውን ሀገር አቋንቋ ማወቅ ተገቢ ነው። በተለይ ገበያ አካባቢ እና የአማርኛ ቃላቶችን ለምደሃል። ያው ስንተባተብ ሰምተሻል። ግን ብንመላለስ፣ እዚህ ስራ ብንሰራ፣ ብንቋቋም ደስ ይለኛል። ኢትዮጵያ ልዩ ናት። ኢትዮጵያና ኬንያ በኔ አይን የተሻለ ከስተመር ሰርቪስ አላቸው ማለት ይችላለሁ። ነው ከኢትዮጵያ በጣም የማረከ ነገር ምንድን ነው? በዓሉ፣ እናም ወጣቶች ነገሮችን እያከናወኑ ማየት። አንዳንድ ሀገራት ላይ በሰማኒያ ዓመታቸውም የአመራር ቦታ ይዘው ለወጣት ቦታ ሳይለቁ ታያለሽ። እንጀራውም እና ሌሎችም ውብ ነገሮች። ከፊሊፕ ጋር እንዴት ተዋወቃችሁ? አራት መቶ ሺህ ተከታዮች እያሉት ነበር የተዋወቅ ነው። ኦንላይን አየሁትና የሚጨምርለት ነገር ይኖራል ብዬ በማሰብ ጻፍኩለት። እናም ከራሱ አንደበት ለመስማት ኢንስታግራም ላይ ኬሊን ካሽ ብላችሁ። ምን ያህል ጊዜ አብራችሁ ሰራ? ዘጠኝ ዓመት በጣም ረዥም ጊዜ ነው። መልካሙን ሁሉ ተመኘው።

እና ሁላችንም ብንቀናጅ እላለሁ። እኛ እንደምናስፈልጋችሁ እናንተም ታስፈልጉናላችሁ። ማንም ከማንም አይሻልምና የበለጠ ኃይል ይኖረናል። ልጆቻችንም ኑሮ ቀለል ይልላቸዋል። እንደ ፈጣሪ ፍቃድ፣ አሜን እንዲሆን እመኛለሁ። ሙዚቃ ብትጋብዝ ምን ይመስልሀል? አማንዳ ብላክ ፌመስ የደቡብ አፍሪካ ሙዚቃ ጋብዛለሁ፣ የአማንዳ ብላክ ፌመስ። እሺ ተመልካቾቻችን፣ አሁን ደግሞ እንግዳችን ከለን የጋበዘንን የአማንዳ ብላክ ወዘታሮ ስስ የተሰኘው የሙዚቃ ቪዲዮን ጋብዛ ፕሮግራሞቻችን ጋብራችሁን ቆዩ ላይ ጥሽ ተመልካቾቻችን እስካሁን የነበረን ቆይታ ይሄን ይመስል ነበር። ከእንግዶቻችን ጋር ቆይታ ያደረግን ሙዚቃ ተገባበዝን። አሁን ደግሞ የአፍሪካኛ ፕሮግራም የማለቂያ ሰዓት ደርሳለና አንድ ምርጥ ሙዚቃ ጋብዣችን እንለያያለን። የምንለያየው በክሪስ ብራውን ፎርቨር ሲል ባቀነቀነ ተወዳጅ የአርንቢ ሙዚቃ ይሆናል። በሚቀጥለው ሳምንት በተመሳሳይ ሰዓት አፍሪካኛ በኢቢሲ መዝናኛ ላይ ጠብቃቸዋል። እስከዛው መልካም ሳምንት